ዜጋ የሆነው መሐመድ ዳኪል አልፋሚ በመካ በስለት ወቅቱ ህይወቱ ማለፉ ተሰምቷል። በሰላሳዎቹ የዕድሜ ክልል ውስጥ የሚገኘው መሐመድ ዳኪል አልፋሚ ላይ መካ አዚዚያ ሰፈር በስለት ጥቃት ያደረሰበት ተጠርጣሪ በቁጥጥር ስር መዋሉ ተነግሯል። የመካ ፖሊስ የሚዲያ ቃል አቀባይ ባወጣው ይፋዊ መግለጫ በቅድስቲቱ ከተማ የተፈጠረውን የግድያ ወንጀል እየመረመረ መሆኑን በመግለጽ ድርጊቱን የፈጸመው ኢትዮጵያዊ ነዋሪ መሆኑን አስታውቋል። ይህንንም ተከሳሽ በቁጥጥር ስር በመዋል ተጨማሪ የማጣራት ስራ እየተሰራ መሆኑንም ተናግረዋል። ሳውዲ አረቢያ ተጠርጣሪው ቶሎ መያዙ ሌሎች ንጹሐን ተጠርጣሪ ናቸው በሚል እንግልት እንዳይገጥማቸው በማስቻሉ በርካቶች ምስጋናቸውን ገልጸዋል። የነዋሪነትና የአሰሪና ሰራተኛ ህጎችን እንዳይጣሱ እንዲሁም ፍትህ እንዳይጓደል በአካባቢዎች ላይ የጸጥታ ዘመቻዎች ተጠናክረው መቀጠላቸውም ተዘግቧል። ሳውዲ ዜጋ የሆነው መሐመድ ዳኪል አልፋሚ በመካ በስለት ወቅቱ ህይወቱ የማለፉ መረጃ ከተሰራጨ በኋላ ወዲያውኑ በማህበራዊ ሚዲያ መድረኮች በሰፊው ተሰራጭቷል። ትዊተር ገጾች የተሰማቸውን ጥልቅ አዘንና ለሟች ቤተሰቦች ማዘናቸውን ተመኝተዋል። ለሟቾቹም አላ ጀነተል ፌርዶስን እንዲወፍቀው ዱዓ አድርገዋል። ሰላም ውድና የተከበራችሁ ያዚ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዛት ተረፍረፌ በለለኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በሚያሳዝን ነው ከመሸ የመጣሁት የምር በጣም አዝኛለሁ። እንግዲህ ወንድማችን እንደምታዩት መግቢያ ላይ ሰምታችኋል ማለት ነው፣ በዜና ተለቀቀ በትክክለኛ ከዜና ሰምቼ ነው ይዤ ላችሁ የመጣሁት ከቲቪ ዜና ማለት ነው። በጣም ያሳዝናል የእውነት ተያዘ ማለት ነው። ብያችኋለሁ ኮ የምን ነኝ እንደዚህ ነኝ እያለ ለምንድን ነው ቪዲዮ ሰርቶ መልቀቅ የለበትም ነበረ። በቃ ከዚህ በኋላ ተስፋ ቁረጡ ማለት ነው። እሱም እንደሚገደል አለምንም ጥርጣሬ ነው። ነገ ደግሞ የሚያወጡትን ደግሞ ተከታትዬ አመጣላችኋለሁ ማለት ነው። ዜናውን በጣም ነው ያዘንኩት እና በሳውዲ ህግ ቀልድ የለም። ሳውዲ አረቢያ ቀልድ የለም። በህይወት ቀልድ የለም። እንደ ሌላው አይደለም ኢትዮጵያ መሰላችሁ እንዴ እንደፈለገ አንዱ ያንዱን ህይወት እያጠፋ እንደፈለገ የሚኖረው የለም። ኢትዮጵያ ነው እንጂ በሳውዲ አረቢያ ራሳቸው ዜጋ ሆነ ለማንም ሆነ በትክክለኛ በህግ ነው ምንም ድሎት የሌለው የሚዳኘው ማለት ነው ና የሰላሳ ሁለት አመቱ ወጣትን እንግዲህ የሳውዲ አረቢያ ዜግነት ያለው መሀመድ የገደለው ሀበሻው ኢትዮጵያዊ በቁጥጥር ስር ዋለ። በጣም ያሳዝናል። ከመሸ የተሰማው ዜና የእውነት ይዘን የማጣራት ስራ እየሰራን ያለ ነው እየተባለ ነው እንግዲህ። በመካ መዲና ላይ እየተፈጸመው ይህ ነው ማለት ነው። ሳውዲ ውስጥ ቀልድ የለም። የኔ ወንድም የኔ አባት፣ እባካችሁ ወንዶች፣ ወንድሞቼ፣ ሴቶች፣ አሁን ወንዶች ናችሁ በአብዛኛው ማለት ነው። እንደዚህ የምታደርጉት የለም። ሳውዲ ኢትዮጵያ አይደለም። ኢትዮጵያ አይደለም። በሄሊኮፕተር በምን እያደኑ ነበረ። ትላንት አይታችኋል አይደለም? በቃ በሄሊኮፕተር በምን ቅውጥን ያለችው ጂዳ ና ሳውዲ ማለት ነው። ምእመኑ ጅዳና መካ እንደ ጉድ በየገጠሩ በየቦታው በየጉድጓዱ እየተቆፈረ እነሱ በመሳሪያ ነው እየጎለጎሉ የሚያወጧችሁ እንደኛ አይደለም እንደ ኢትዮጵያ አይደለም ገባችሁ ኢትዮጵያ በቃ በሰው ሀይል ነው እዚህ ደግሞ በመሳሪያ ሀይልም ነው በብዙ ነገር ተጠቅመውን ተቆፍሮ የተቀበረውን ነገር ነው ጎልጉለው የሚያወጡትና ያው መጨረሻው ይሄ ሆነ እባካችሁ የዚህ ልጅ መጨረሻ ምንድ ነው ያው ይሄም ይገደላል ይሄን እንዳትረሱት ነፍስ በነፍስ ነው። በሳውዲ አረቢያ በፍጹም ምንም አይነት ነገር፣ ይሄ ልጅ አው ተበድሏል። ብዙ ነገር ደርሶበታል። ሲመታ ነበር፣ ሲደበደብ ነበረ። ደሞዝ የሰባት ወር ጨርሶ ስምንተኛ ወር ላይ ነው ደሞዝ ከልክሎታል። ብዙ ነገር አድርጎታል። ግን እሳ ህይወት በማጥፋቱ አው ስለ ተበደልክ ነው ብሎ በእስር በምናምን እንዲ ታለፍለት የሚዳረግ ነገር የለም። በቃ ህይወት በህይወት ነው። ጥፋተኛም ሁኑ ምንም አሁን ኢትዮጵያ ላይ ነው እንጂ መቅደም እዚህ ሀገር መቀደሙ ይሻላል፣ እንደው እኩል ስለሆነ ማለት ነው። ብትቀድሙ ብትቀደሙ እኩል ነው። በህይወት ቀልድ የለም። አገራችን ኢትዮጵያ አይደለም፣ አገራችን ላይ ኢትዮጵያ ላይ ቀልድ ነው። ይሄው ስንት ስንቶቹ አለፉ። በዚህ ሳምንት ህጻን ልጅ ሳይቀር ምን ሳይቀር እየተገደሉ እያያችሁ ነው አይደለ? እንደዛ ብሎ ነገር የለም ሳውዲ ላይ ይሄ ነው እኔ የሳውዲን ህግ። እውነቴን ልጁ ቢያሳዝነኝም ስለ ሁኔታው ስለሰማው ማለት ልጁ ያሳዘነኝ ምንድን ነው፣ ከዚህ በፊት ሲመታው ነበረ። በዛን ሰዓት ቪዲዮ ሰርቶ በለቀቀ እንዲህ በደል እየደረሰብኝ ነው ብሎ ማን ይሰማዋል እንጂ ያው በባህር የመጣ ስለሆነ ህጋዊ ስላልሆነ እንጂ እንደዛ ሲቀጠቅጠው እንደዛ ሲያደርገው የሆነ መረጃ ቢኖርና ቲክቶክ ላይ ቢለቅ ከዛም አልፎ ተርፎ ትቱ ስራውን ቢወጣስ አንድ ወር ሁለት ወር ሲከለክሏችሁ ደሞዝ አንድ ወር ከለከሉ፣ ሁለተኛ ወር ይዋቸው እንሻላ እያሉ ሁለት ወር ከሞላችሁ፣ ሶስተኛ ወር አትድገሙ። ለፈጣሪ ሰጥታችሁ አልቅሳችሁ ውጡ። ምክንያቱም ይኸው፣ ብገሉ ዳ ብትደበደቡ ዳ ብትደበደቡ ዳ ብትገደሉ ዳ። የዚህ ምስኪን ልጅ አሁን ይሄ ኢትዮጵያዊ በጣም ነው ልቤን የሰበረው። ለምንድን ነው ካላችሁ ደሞዝ ተከልክሏል፣ ተደብድቧል፣ ተርቧል፣ ተጠምቷል። በባህር መጥቶ ብዙ ነገር ተንከራቱ ሰባት ቱር ካለ ደሞዝ አፈር በልቶ ሰርቷል። መጨረሻ ላይ ነው እንደዚህ ተስፋ የሚያስቆርጥ ነገር ሲመጣ ነው ይሄን ውሳኔ ወስኑ። ያው መቼም ገላለሁ አይደለም በስለት ነው እንግዲህ፣ በመሳሪያ መሳሪያ እያሸከማችሁ ኢትዮጵያን የምትለቁ ኢትዮጵያ ላይ የተደረገውን ነገር ይዛችሁ መጣችሁ። በስለት ነው ዘገባውን በስለት ነው የተባለውን በስለት ነው ወጋግቶ ነው እንግዲህ፣ ሲያናድደው ነው ሲመረው ነው እንደዚህ ያደረገው አንዳንዴ የሆነ እንትን የሚስ ብላችሁ ነገር አለ። ገባችሁ? ከቁጥጥራችሁ ውጭ ከአቅማችሁ ውጭ የሚሆንባችሁ ነገር አለ። ስትጣሉ እና ገላለሁ ብላችሁ ሳይሆን በቃ በዛን ሰዓት ላይ ምንም ስለማይታያችሁ የሆነ ነገር አድርጋችሁ መጨረሻ ላይ ያው በመጨረሻ እንግዲህ ልጁ በመያዙ በጣም አዝኛ አለው። ያሳዝናል። ነገ ደግሞ ትሰማላችሁ የሞት ፍርድ እንደሆነ። እውነት በጣም አዛንኩኝ

ቀጥቅጦ ገደለው ማለት ነው። እንደ እባብ ትላንትና ሰርቼላችኋለሁ አይታችኋል፣ አይደል? ይሄው አሁን እሳ ደግሞ ተደገመ። ተመልከቱ፣ ይው ይሄኑ ደግሞ ያለው ነገር ማለት ነው። መጨረሻችን ደግሞ እንደዚህ ነው። ይሄኛውም ልጅ እጣ ፋንታው እንደዚህ ነው። ብዙ ወንድም ምህቶቻችን እቃ ተሸከሙ ያሉ አደንዛዥ ነገር እየሰጡ ያሸከሟቸው አረቦች ጋርም እንደዚህ ደሞዝ እየከለከሏቸው በቃ በጣም ተስፋ ያስቆርጧችኋል፣ እነሱ ማለት ነው እና ስሜታችሁን እንድትቆጣጠሩ አያደርጓችሁም። የሚያደርጓችሁ ነገር እኛን እንደ ሰው አያዩንም። እንደ ውሻ፣ እንደ ቆሻሻ፣ እንደ ምናምን እያዩ እንደዚህ ሲያሰቃዩት ነው ይሄ ልጅ ውሳኔ ውስጥ ይሄደው ባይገድል እንደው መጥቶ ቢያመልጥ ይሻል ነበር። ሄዶ ለፖሊስ እጁን ቢሰጥ የሰባት ወር ደሞዝ ከለከለኝ እንዲህ እንዲህ ነው ቢል እሱ መረጃ አምጣ ምን አምጣ የሚባል ብዙ ነገርም አለው ደግሞ ህጋዊ ስላልሆነ ና፣ ብቻ በቃ ወደዛም ወደዚህም ከማለት ጥላችሁ ውልቅ በሉ። ይብላው እውነት፣ ላባችሁን ሰታችሁ ውጡ፣ በሰላም ተገላገሉ። ከ ከእንደዚህ አይነት ሰው አንድ ወራይታችሁ ስራው ሰውየው ወር ሞልተው ደሞዝ አስራ አምስት ቀን ጠብቁት። ከዛ ከ ከአስራ አምስት ቀን በኋላ ወደ አስራ አምስት ቀን ሆኖ ካልሰጧችሁ ይቅር፣ ይብላው ውልቅ ብላችሁ መሄድ እንጂ በሁለተኛ ወር ውስጥ ሶስተኛ ወር ይጠራቀምልሽ ይጠራቀምልል። በነገራችን ላይ ሴቶችም እንደዚህ እየተበሉ ናቸው። ደሞዝሽ በዚህኛው ወር ሰጥሻለሁ፣ በዚህ ወር የለኝም፣ እንደዚህ የለኝም እያሉ ና ብቻ። እግዚአብሔር አምላክ ይጠብቃችሁ ወንድም እህቶቼ፣ በስደት ያላችሁ ፈጣሪ ከክፉ ነገር ይሰውራችሁ። ስለዚህ ልጅ መያዝ በጣም ቅስሜ ተሰብሯል። እውነቴን ከምላችሁ በላይ ያሳዝናል።